አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እና የተከበራችሁ የኡሙ ታጁ ዩቲዩብ ቻናል ተከታታይ ቤተሰቦች ጅሚያን ሰላም ብያችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ነው አብረን ቁርአን እንቅራላችኋለሁኝ። ቁርአን እየቀራሁ ነው፣ ሱራቱል ሙልክን እየቀራሁ ነው፣ ሱራቱል ሙልክን ብዙ ጊዜ ደጋግሜ መቅራት ያስደስተኛል ማለት ነው። ለሱም ደግሞ ምክንያት አለኝ እነግራችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አብራችሁኝ ሁኑ። እንሻላ የቁራን ትውሊዶች፣ የኢቅራ ትውሊዶች ቁርአንን እንቅራ፣ አብረን እንማማር ማለት ነው። ቁርአንን መቅራት እድሜ አይገድብም ሀቂቃ ማለት ነው። አንዳንድ እህቶች አላችሁ ሀታ እኔ በቅርብ የማውቃችሁ ቃል እያዘኝ ያለ ሀላስ፣ ጊዜ ያልፈዋል፣ ማድረሾ ምናምን የምትል ሆቶች አላችሁ። ቁርአን ለመቅራት ጊዜ አይገድበውም፣ እድሜ አይገድበውም። ትንሽ ነኝ ትልቅ ነኝ የሚል ነገር የለም። በጊዜያችን በጊዜያችን እድል ገጥሞን ታገኘ ነው ቅርአትን መቅራት አለብን ማለት ነው። ቁርአን ደግሞ ተያዙት ገር ነው፣ ተተውት ደግሞ ጥኑ ነው። ተተውት ያኔ ጀርባ ተሰጠ ነው። በጣም ይጠናናል። ደግሞ እኛ ይበልጥ ተቀረብ ነው ጓደኛ ካደረግ ነው ደግሞ እንዲህ ቁርአን ገር የለም። ወሊላሂል ሐምድ አላህ ስብሓነ ወተዓላ መልካም ፈቃዱ ሁኖኝ ለዝሃብ ኩቶኛል። ምስጋና የደረሰው ዳይመን ዳይመን የምደሰትበት ነገር ስደት ስደት ለእኔ ሰጠኝ ትልቅ ስጦታ ሰጠኝ የምለው ነገር ቁርአን ነው። ይሄን ነው። ከዚህ በላይ ሌላ ምን ስጦታ አለ? እውነት ለመናገር ከዚህ በላይ የሚያስደስት ነገር የለም፣ ስጦታ የለም። አላሁ ስብሓነወተዓላ የሱን ከላም እንዲያው ዝም ብሎ ማንበብ ብቻ ሳይሆን ትርጉሙንም የምንረዳ፣ ተፍሲሩንም የምንረዳ ላህ ያድርገን። ውዶቼ እንሻላ ይህም ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጋችሁ ለብዙ እህቶች አድርሱ። እህቶች በተለይ አሁን አዲስ በኮንትራት የመጡ እህቶች ኢትዮጵያ የቀሩትም ሆነ ያልቀሩት ኢትዮጵያ ቀርተናል። እኔ ብዙ ፎቶዎች ይገጥሞኛል። ኢትዮጵያ ቀርተናል አንቀረም። ይህ ነው ጓደኝ ማለት ነው። ኢትዮጵያ ቀርተናል ዝም ብለው ይሄ ቀርተናል ኢትዮጵያ እያሉ ዝም ብለው 10 ዓመት 15 ዓመት ተቀምጠው ሀገር የገባሉ ማለት ነው። የኢትዮጵያ አቀራርና እና የዚህ አቀራር ሀቂቃ እንዴ ተማሪ እንዴ ተማሪ ሲታይ እንዶ ዝም ብሎ አንዴ ሁለት ያክተሞ ቀርተናል ለሚለው ተማሪ የዚህ አቀራርና እና የኢትዮጵያ አቀራር የተለያየ ነው። ምንም አይገናኝም። እንደ አዲስ እንደ አዲስ እዚህ መቅራት አለባችሁ። አሁ ደግሞ ለጭራሹ ያልጀመራችሁ ኢትዮጵያ ደግሞ አሁን እድሉን አግኝታችኋል እድሉ ተመቻችቶላችኋል በቤታችሁ ቁጭ ብላችሁ ስራችሁንም እየሰራችሁ ጀወላችሁን ይዛችሁ ቂራታችሁንም ማወቅ አለባችሁ ስራችሁንም እየሰራችሁ ነው ይሄ ለእኛ ትልቅ እድል ነው ቦታ ተሰጠ ነው ጊዜ ተሰጠ ነው ማለት ነው ወዶቼ ስለዚህ ሸርሸር እያደረጋችሁ ለብዙ ሆቶች አድርሱልኝ ቃዒዳ ኑራንያን እንማማር በነጻ

እንደው ቁርአንን አክትሞ ወይንም ደግሞ ሂፍዙንም አውቆ ወይንም ደግሞ ታፍሲሩንም ሁሉን ነገር ተራርቶት ማለት አይደለም። አሊፍን ታወቀች አሊፍን ለማታውቂ እህትሽ ለማታውቅ እህትሽ ማስተማር ግድ ነውና ያኔ ያወቅሻትን እደረስሽበት ድረሳ ያልደረሰችውን እህትሽን ማስተማር ይሄ ለአንቺ ትልቅ ነው አጅሩ እና ማለት ነው። ስለዚህ ያወቅናትን ስታወቅ ነው ድረሳ ለማሳወቅ ዝግጁነን እህቶችን ገብዟቸው ወደዚህ ላይክ ሼር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ አዲስ የሚመጡ እህቶች ታሉ አምጧቸው እናቀራቸዋለን ቃይዳ ኑራንያ እያ ማለት ነው ቃይዳ ቁርአን የሚያቀራለ በእርግጥ ግን በዋናነት ቃይዳ ነው እኛ የምናቀረው ለአዲስ እህቶች አድርሶ ማለት ነው እንሻአላ እዚህ ሀገር አስራ አምስት አመትን ብትቀመጡ አስር አመትን ብትቀመጡ አምስት አመትን ብትቀመጡ ወደ ሀገር እንግባ ብላችሁ ስታስቡት፣ ሁሉም አንድ ነው። ጅብ እኮ ነው። በጣም ነው የሚገርመው። ወለሀል አዚም ሁሉም አንድ ነው። ያምን ኑሮኝ ይሄ የምን ኑሮኝ፣ ያምን ይዤ ልግባ፣ ምን ይዤ ልግባ ነው። ማንኛውም ሰው ቢቆይም ባይቆይም አገሩ የአገሩ ባህሪ ነው። ወልላ ልሐምድ። ነገር ግን ዲናችንን ታወቅን፣ ቁርአናችንን ታወቅን፣ ግን ወልላ ልሐምድ ተዚህ የበለጠ ስጦታ የለም። ኢትም ቦታ ብንሄድ ይችን ይዘን ቁርአናችንን፣ የአላ ስብን ታላንካራም ይዘን ሲጨንቀን ነፍስያችን ስትጨነቅ ሲያመን የምንፈወስበት ታመንበት፣ ቀልባችን ታመነ ማለት ነው። መድኃኒታችን ቁርአን ነው፣ ይጠቅመናል። ዱንያችንን አኼራችንን ያሳምርልናል ማለት ነው። ስለዚህ እህቶች ችላ እንዲያትሉ፣ ቅራታችሁን ቅሩ፣ ተማሩ ማለት ነው። ሱረቱል ሙልክ በድምፅ አልገባሁም ግን እየቀራሁ ነው። ድምጤን ግን ቀስ አድርጌ ነው ኔ ቁርአን እየቀራሁኝ አይደለም እንሻላ ድምጥሽን አሰሚ፣ በድምጥሽን ከፍ አርግሽ ጥሪስቲ ንስማሽ የምትሉ ትችታላችሁ በኮሜንት አሳውቁኝ። እንሻላ እቀራላችኋለሁኝ። ሱረቱል አበሰን እቀራለሁ። አበሳ ሱረቱል አበሰን እና ሱረቱል ሙልክ ደስ ይለኛል በጣም ማለት ነው። ምክንያቱም ትርጉሙን አውጦ ማይል ሀቂቃኔ ማለት ነው። ግን ኡስታዞቹ ሲያስተምሮ ሰማለሁኝ ሱረቱል ሙልክ ሶሀብዮቹ ይሆኑ ሰሃቢዎቹ ይሁኑ፣ አላሁ አለም። ግን አንድ ሶሃቢ እስቲ ሶሀቢ ልበለው እና እኔ ውስታ ሲኖሩ ነው ሲያስተምር የሰማሁት። አንብቤም አደለም እኔ አውቄው አደለም፣ እነሱ ሲያስተምሩ ሰምቼ ነው ማለት ነው። ስለዚህ አንድ ሶሃቢ ሞተና አንድ ሶሃቢ ደግሞ በምናባየው ይላሉ። ያ የሞተው ሶሃቢ ጀነት ላይ የእኔ አኼራ ላይ የሚያማምር ልብስ ለብሶ መነጨጭ ልብስ ለብሶ ረጅም መንገድ በሚያምር መንገድ ላይ በጣም እየገሰገሰ አየሁት፣ አለ አሉ። አሁን ይሄኛው ጓደኛው ወንድሜ፣ ምንድን ነው ምክንያቱ እንደዚህ የሆንክበት ምክንያቱ ምንድን ነው ተብሎ ሲጠይቀው፣ አይ እንደዚህ የሆንክበት ምክንያቱማ ሱረቱል ሙልክን ደጋግሜ በመቅራቴ ነው አለ ይላሉ። ሱረቱል ሙልክን ደጋግሜ የቀረው ነበረ የእሱ ውጤት ነው ለዚህ ያበቃኝ ይላሉ አሉ።